ይግባህ ማርክ እግዚአብሔርን፣ ይግባህ። ይሄ ሁሉ እያደረገች ያለችው ለአንተ ብለህ ነው፣ እያስመሰልሽ ከኔ ጋር እንድትሆኝ መቼም። እንደዚህ የሆነ ከአንቺ ጋር ሊቀጥል አይችልም። ቃላቶቹ መደጋገም ማለት መስማት ትችያለሽ አይደለም? ከህይወቱ አልወጣም አልኩ። ሶ ቃላቶቹን ደጋግሜ መናገር አይጠበቅም። እየተረዳሽኝ አይደለም? እሱ ውጪ ብሎ ሻል፣ በቃ ቀጥታ አትመላለሽ። በምንም አይነት ጭቅጭቃ ትንጪ ምናምን፣ ኧረ በእግዚአብሔር እግዚአብሔር፣ የእሱ ህይወት ግን አንቺ ካደለም። ስለዚህ እዛ ህይወት መገኘት አለብሽ ለእሱም ለእኔም ይሆናል። አይመለከትሽም ወይ? ማሰማ ማሰማ ስትሄድ ነች የምትሰማ ሴት ብትሆን ምታወሪያት የሚገባታ አቃሽ እኔ እንደውም እየጠራሽ ነው። ቶሪንም ቶሮ ሰላም እንደማገኝ ቢያንስ በቃ አይደለም። ምን ታመጣላችሁ? ከህይወት አልወጣም

ዝምታ ሲውጠኝ ምን እንደምል ሳጣ ደስ አይለኝም፣ ደስ አይለኝም። አንቺን አገኝ ብዬ እኔ ራሴን ሳጣ ደስ አይለኝም፣ ደስ አይለኝም። ሰላም ሰላም፣ እንዴት ናችሁ? እኔ በጣም ደህና ነኝ። ዛሬ ለመጀመሪያ ጊዜ ነው እዚህ ፔጅ ላይ ስመጣ። ብዙ ማለት የምፈልጋቸው ነገሮች አሉ። ከማርክ ጋር ምን አይነት ነገር እንዳለን ታውቃላችሁ። ከዚህ በፊት ኤክሱ ነበርኩኝ አሁን ደግሞ ከጊዜያቶች በኋላ ተመልሻለሁ። ግን እመለሳለሁ ብዬ በጠበቅኩበት መንገድ ግን አልተመለስኩም። ምክንያቱም ለመጀመሪያ ጊዜ እንኳን ሄጄ ቤቱ አግኝቼው እንደዚ አይነት ጊዜ ሳሳለፍ ያልጠበቅኳቸው ነገሮች ተፈጥረዋል። በዛ መታ ብዙ ነገር በጥብጣለች እና እነሱ ነገሮች ደግሞ በጣም ረባብሸውኛል። ለኔ ጭራሽ ሰላም አልሰጡኝም። ደስተኛ ሆናለው ብዬ አስቤ ነበረ ግን ጭራሽ ያልጠበኳቸው ነገሮች ናቸው የተፈጠሩት። እና ዛሬ የምልላችሁ ፈልጌ ነው። በቃ እሷ ከሱ ህይወት ውስጥ መውጣት አለባት ብዬ አሰብኩኝ። በመጀመሪያ እሷ ስትመጣ፣ እሷ እዛ ቤት ውስጥ ስትመጣ እንደዛ መበጥበጥ አልነበረባትም ወይ? ደፍታበታለች። ጭራሽ ደግሞ ለመጀመሪያ ጊዜ ነው የመጣሁት። ቤቱን ግዳ እንዳለ ታውቃለች። ዘላ ገብታ እንደዛ ማድረጓ ምናምን ጭራሽ ልክ አይደለም። እሱ ላይም መድፋቷ ምንም ያክል ቢጣሉ ወንድ ነው እና እንደዛ ማድረግ የለባትም። ጥሩ ጊዜ አሳልፈው ሊሆን ይችላል ምናምን እና እንደዛ ማድረጓ በጣም አናዶኛል። በመቀጠል ደግሞ በቃ ሁለቱንም ጠርቼ ላውራቸው ፈልጋለሁ እና መፍታት ያለባቸውን ነገሮች ፈተው ይለያያሉ። እሱም ደግሞ በጣም ዲፕሬሽን ውስጥ እየገባ ነው፣ ስትረስ ውስጥ ነው ያለው። በሷ ምክንያት ውስጥ እንደዚህ አይነት ድብርት ውስጥ ሲገባ ደግሞ ማየት አልፈልግም ጭራሽ። ምክንያቱም ከሱ ጋር ጥሩ ጊዜ አሳልፍ ያለውና ከዚህ በኋላ እሱ ሲጎዳ ሆነ ሲያዝም ማየት አልፈልግም። እና እሷንም ቢሆን ጠርቻት አውርቻት ከሱ ሕይወት መውጣት ካለባት እንድትወጣ ለማድረግ አስብ ያለውና እስኪ ብቻ የሚሆነውን ነገር እናያለን። ብቻ ግን እኔ ከሱ ጋር ያለኝን ነገር በጥሩ መንገድ አሳልፌ ከሱ ጎን ለመሆን ነው እያሰብኩኝ ያለሁት እሱም በተመሳሳይ እንደዚህ አይነት ነገር ያለው ይመስለኛል እና ቤተሰብ ሁለቱንም ደውዬ ይጠራቸዋለሁ ሄሎ ሄሎ አቤት ሰላም እንዴት ነሽ አለው ይመስገን፣ አለው እግዚአብሔር ይመስገን። በመጀመሪያ ረዲት ትባላለሁ። ከማርክ ጋር የነበርኩት ልጅ ነኝ። ማርክ ማርክ፣ ፍቅረኛሽ የነበረው ልጅ ማለት ነው። አው እና እ ምትሺ ከሆነ ላገኝሽ ነበር። አራት ኪሎ ነው ያለሁት እና ከቻልሽ ባገኝሽ፣ ከቻልሽ ባገኝሽ ዛሬ አላቆይሽም በትንሽ ደቂቃ ብቻ ነው በጣም አስፈላጊ ነገር ስለሆነ ነው ስለዚህ ልጠብቅሽ አራ ኪሎ ስለዚህ በቃ ጠብቅሻለሁ እሺ እስቲ፣ ይመጣለው ብላኛለች ግን እያንገራገረች ነው። ትምጣና እናውራታለን ማለት ነው። አሁን ደግሞ ለማርክ ልደውልለትና እስኪ እሱንም ልጥራው።

አረ፣ እመጣለሁ አራት ኪሎ ቅርብ እኮ ነው። እሺ፣ ስለዚህ በቃ እና እጠብቃለሁ፣ እንዳትቆይ ግን እሺ። አረ፣ አልቆይም። እሺ። ብቻ ግን ቤተሰብ ለሁለቱም እንደውዬላችኋለሁ፣ እስኪ ሁለቱም ይመጣሉ እና ሚፈት ሰፊና ጥልቅ ነው መውደዴ እመነኝ ከባህር ይልቃል። ቢወጡት ቢወርዱት ድካም ነው። አትልፋ ማመኑ ይቀላል። የሽምገላ አይደለም፣ ከልቤ ያደረውም እውነት እስካሁን ቃላት አይገልጹትም መጠኑን ወድሃለው ስል ስሜቱ በቃ ታስበው ይቅር እምላለው ወድሃለው የፍቅሬን መጠን በቃል ከምገልጸው በላይ ወድሃለው። የለም ማይኖርም ሌላም ከአንተ ወዲያ ፍቅሬ እምላ። ብቻሽን ነበር ትመጫለሽ ብዬ ጠበኩት። ወይ አጋጣሚ አብረን ነበርና እያል መጣም ብዬ ነው እኮ ማለት እስከምናወራ ድረስ በኋላ ላይ መስማት ስለማይቀር አሁን ችግር የለውም። ካወራን በኋላ ትነግሪዋለሽ። ከዛ በኋላ ቢሰማ መሰኮኝ ምንድን ነው ማለት የማይታወቅ አሁን ላይ ካሜራ ከያሽኩ ችግር አለው ለምን ግልጽ የሆነ ነገር ግልጽፎ ሊሆን ይችላል። ነገር ግን እኔና አንቺ አውርተን መፍታት የምንችላቸው ነገሮች ስለሆኑ እሱ መገኘት አግባብ አደለም። ነገር ምን ምን ምን እንደተፈጠረ ነገሮች ስለዛ ያሰብኩት ምን ተለያይተን ምናምን አይደለም። ነገር ግን እየተፈጠሩ ያሉ ነገሮች በሙሉ ልክ አይደለም። እሷ ነው ያወሩ ምን የተፈጠረ ነገር አለ ልክ ያልሆነ የተፈጠረ ነገር ምን አለ ያለ ለምሳሌ እኔ ገና ለመጀመሪያ ጊዜ እሱ ቤት ገብቼ እንደዚህ አይነት ጊዜ እያሳለፍን ማሳለፋችን እኮ አይደለም ፖይንቴ ግን ምንም ያክል አንቺ ከሱ ጋር ኤክስ ውስጥ ሆኚ ምናምን ግን ከዚህ በፊት ስለነበረው ነገር አያገባኝም መተሽ ግን እንደዛ ማድረግሽ አግባብ አይደለም ሆኖ ነበር የሰው በር ስከፍቺ ነበር። ከዛ ወይ እንደፋሽበት በደንብ አልበጠበትኩትም፣ ባይዘይ በደንብ አልበጠበትኩትም። ሰው መበጥበጥ በጣም አላማሽ ነበር። ስትመጪ እኔ ይሁን እናንተ እንዳላችሁ አብራችሁ እንደሆናችሁ አላወቅኩም። በአውቅ ኖሮ አልገኝ። ያው ካላየሽ ካልሰማሽ፣ ቪዲዮን ገብተሽ ቼክ ማድረግ ትችያለሽ። ግን በጠብጦ ነበር በደንብ ግን እኮ አውቀሽም እኮ አልተመለሽም፣ ወደ ማበጥበጥ ነው የቀጠልሽው። ለምንድን ነው የጠራሽኝ? እኔ እኮ ለደና ነገር የጠራሽኝ መስሎኛል።

መፍታት ያለባችሁን እና መዝጋት ያለባችሁን ነገር እንድትዘጉት፣ አንቺ ጋር ነበር መዝጋት። ከፈለገ እሱ መዝጋት ይችላል። እያለፈ ያለው ነገር ግን የአንቺ ነው፣ የእኔ አይደለም። ግን እኔ አለፉኝ እና አንቺ ምን አገባሽ? ምክንያቱም ልጁ ድብርት ውስጥ ነው። ድብርት ከገባ እኮ አስወጪዋ። ገባሽ?

አጋባባ ሁላ አይደለም፣ አመጣጣት ሁላ ትክክል አይደለም። ስለኔ አገባብና አመጣጣት አንቺ አስነግሪኝ። ሶ ከማርኬት ምንድን ነው የምትፈልጊው? የነበረ ሰው ያወጣን በነገራችን፣ የነበረ ሰው ድሮ እስኪ የት ነበርሽ? ማለት አስራ አምስት ቀን አይ ሚን ሀያ ቀን አስራ አምስት ቀን አሮ ነው። ከዛ በፊት የት ነበርሽ? ከዛ በፊትም ነበርኩኝ። የት ነው እኮ የት ነበርሽ? እኔ እያወራኝ። ኦኬ ከአንቺ ጋር ምችት እያደረገብኝ ነበር ማለት ነው ግርጽ ግልጽ አድርጌልኝ አልገባኝም ነበር ከኛ ነበር ብለሽ ስለዚህ ኦኬ ፍቅሩ ትክክል አልነበረም ከኔ ጊዜ ነው ነው ለምን ተጣሉ ታዲያ ፍቅረኛ ሁላ ግን መለየት ውስጥና እሱን የሚጎዱ አይነት ነገር ከሆነ ከመጀመሪያውም አልነበረችም ድረስ የትኛውም ወንድ ልጅ የሚወዳት ሴት ካለች ሌላ ሴት ጋር አይሄድም። ተረዳሽ ነው። አሁን እሺ፣ የእሱን ብልግና እያስረዳሽኝ ነው። የሱን ብልግና አይደለም ትክክለኛ ስሜት እንዳልነበረው እየነገር ኦኬ። ስለዚህ ከኔ ጋር የነበረው እሱ ዕቃ ዕቃ ጫወታ ነው ሶ ብለሽ ተረጁ፣ በፈለግሽው ተረጁ። እሱ አይመለከት ከተናጋሪው ሳይሆን ቀደሞቹ ነው። እንደዛ አይነት ነገር የምፈልገው ይሄን መስማትም አይጠበቅብኝም። ድርጊቶቹ ይነግረኛል ምንም እንዲህ ለሰማው የምችለው ይችላል ነገር አይደለም። በቃ ለፍ እስኪ ነግርሽ፣ ለምንድን ነው የምጠብቂው? እስ ምን አገባሽ ወንድ እኮ ነው፣ በተግባሩ እየተናገረ ነው። ስለዚህ በቃ ከህይወት ውጪ ወጣው ኢቨን ማለት ነው። ልንገርሽ፣ አንቺ ወጣ የሆነ አንቺ ውጪ ስላልሽኝ እኔ ልወጣ አልችል። አንቺ ማንነሽ አሁን የመተሽ ከሱ ህይወት ውጪ ማለት አትችይ። እኔ ስላልኩሽ እሱ ስላልሽ አሁን ነሽ ልንገርሽ አንቺ የፈለግሽው ነገር ብትይኝ፣ አይ ዶንት ኬር ምን እንደዚህ በያት ወይስ እሱ ስላልቻለ እሱ ቃላት ያለበት ነገር ነው እንጂ ነገር ሮቦት ነገር ተልካ ተጠርታ መታ ነው ምንድን ልጅ ስለሱ ህይወት ያጋባኛል? ሆን ባለ አይደል? ከሱ ህይወት ውጪ እንዲ ግቢ እንድያጊቢ ብለሽ እንድትነግሪኝ አልፈልግም። መጀመሪያ እንድታውቂውም እንድትሰሚም እንፈልጋለሁ። ከዚህ በኋላ ደግሞ እሱ ህይወት ውስጥ ያጋባኛል? ከገባሽ ሊድ ምን ምንም አያስፈልግም። ለምን ተገናኘሽ? ማይ ተጠርተን ነው የመጣው ተጠር ተጠርተን ሳይሆን ተጠርታ ነው የምትወጪ እኮ። ለምን ማን ይጠራሽ? አይ ከዚህ ጋር ተረካሁ። አይ እሷ ደሞ ይጠራች ገባሽ አይደለም። ምንድነው? ምንድነው እሷ አጠርተኝ መጣችሁ? ለምን ተራሽ? ማሰስ ትችል ነበር። እንዳጠረ ማድረግ ትችላለህ። ከዚህ ጋር ይጠራዋችሁ። አዳምጠኛ አንድ ነገር እንድትናደድ ምናምን አይደለም ግን፣ ያላችሁን ነገር እንድትዘጉት ትፈልጋለሁ። እንዴ የዘጋነው ነገር ነገር ነግሬሻለሁ አይደል ሁሉንም ነገር ደስተኛ ሆነ የኖርከ ነው። ደስተኛም ከኔ ጋር ያለችው ደስተኛ ምትለ እኮ ነው ለምንድነው ምንድነው ያልሽኝ እሱ ውጪ ሊለኝ ይገባል ከዛ እወጣለሁ አልሽኝ ያ አሁን ስሚው ምን እንደሚልሽ እሷ መዝጋት የምትፈልገው እንደዛ ካልኳት ብቻ ነው ከኔ ጋር መገናኘት የሌለባት ሴት ትኖር እሷ ናት

እንዴ የመጣውም የሴቱም የሁሉም ነገር ምክር ነው፣ እንድትሰሚው። የራስህን ነገር አዳምጥ፣ ዋጋ የከፈርክለት ፍቅር ነው። አ ዋጋ የከፈርክለት ፍቅር ነው። ያለፈ ነገር አለፈ ነው። ሚያሳልፈውን ነገር እናንተ እያሳለፋችሁት አይደለም። ምን አይነት ስሜት እንዳለ አታውቂም። እንደዚህ የሆነ ከአንቺ ጋር ሊቀጥል አይችልም። ቃላቶቹ መደጋገም ማለት መስማት ትቻለሽ አይደለም? ከህይወቱ አልወጣም አልኩ። ሶ ቃላቶቼን ደጋግሜ መናገር አይጠበቅም። እየተረዳሽኝ አይደለም?

ስለወራው ስለላወራው አይደለም። በቃ ምን ታመጣላችሁ ከህይወትክ አልወጣም? ምን ከህይወት አንድ ነገር ምን ይፈጠርልኝ? ለምን? ቆይ በጠበቃ ፖሊስ ልልክብኝና፣ ትወጨለሽ፣ ትወጨለሽ። እሺ አልወጣም። ቆይ ምን ታመጣላችሁ? ሁሌ ህይወትክ ሁሌ በየቀኑ ማለት ነው። የእኔ ሰላም ማጣትን ያስደስታል። እሱ ጋ ከምትመለከች የራሴ ህይወት ያለው እሱ ጋ ነው። ህይወቴን ጥዬ የትም መሄድ አልችልም። የሱ ህይወት ግን አንቺ ጋ አይደለም፣ አይመለከትሽም። ስለዚህ እዛ ህይወት ውስጥ መገኘት ያለበት ለሱም ለኔም ይሆናል። አይመለከትሽም። ማሳማ ሴት ነች እምትሰማ ሴት ብትሆን ምታወራት የሚገባታ። እኔ እንደውም እየጠራሽ ነው። እሱ እሱ ላንተ እንደዚህ እየተሟገጠች አንተ ደስ ሆነ። እኔ አልፈልግም፣ በቃ ከህይወቴ እንድትወጣልኝ ነው የምፈልገው። እስቲ አልወጣም። ምን ይፈቀራል? አልወጣም፣ አታስገድደኝ። እኔ እኔን ከህይወቴ ታወጣኛለሽ፣ እኔን ከተኩሽ ታወጣኛለሽ። በቃ ተይኝ። አንተ ስለተወው ከእኔ አልተውም። ፍቅር ማለት አንዱ ስለተወው የሚተው አይደለም። አንተ እኔ ምናምን እንደዚህ አጥቶ ደንኪም ነበር። ስለ ራሴ ስሜት እኔ አይመለከተኝም ነው። ለአንቺም ደግሞ አሁን ምን ተገኘ? አሁን ምን ተገኘ ነው ነገር ይገኝ። ከሕይወት ለምን ምክንያትሽ ምንድን ነው? ምክንያቴ ራሴ ይቀመጥ። ከሕይወት ግን አልወጣም ካልኩ አልወጣም። እስቲ በግድ ወይስ እየደበደብክ እየቀጠቀጥክ ከሕይወት ታስወጣኛለህ?

አዲስ ነበርኩ። ስለተፈጠረው ነገር አላውቅም ነበረ፣ ነገር ግን በቃ ምንም ማለት አልቻልኩም በዛ ሰዓት። አሁን ግን አትሊስት መጥቷል፣ አጣታለሁ። ስለተፈጠረው ነግረኸኛል፣ ህይወት ውስጥ አስገብተኸኛል። ስለዚህ በቃ አንተን የሚያስከፋክ የሚያስደብርክ ነገር ምንም ነገር እንድትመልስ እንደዚህ እንደቀለደችብኝ ብቻ አይሆንም። ህይወቴ ለመበጥበጥ ነው እንደዚህ እያደረገች ያለችው። ሶ እኔ ደግሞ እያስመሰለች ይፈልጓለሁ እንድትለኝም አልፈልግም። ሲጀመር ከህይወቴ ወጥታለች። እሱ መደጋገምም አያስፈለግም። ይህ ነገር ሲደጋገምም ያስጠላል፣ ይደበራል። እንደዚህ ነገር እንደሆነ እንደነበረሽ እንዲህ ከተናናቃችሁ ጭራሽ